ሰላም ጤናችሁ፣ ወድየቲ ተከታታዮቻችን እንደምንሰነበታችሁ ልኝ እንደምንቆያችሁ እግዚአብሔር ይመስገን። እኔ ያለሁላችሁ ሁሉ ሰላም። በተረፈ ጤናችሁ ሁሉ ሰላም፣ እግዚአብሔር ይመስገን ደህና ነኝ። ተመልካቾቻችን ዛሬ እንግዲህ በጠዋት ተነስተን ወደ ስራ እየሄድን ነው። እንግዲህ ባለፈው ላይ እንዴት እንደሚመስል ውላችን እንደምንጠፋበትን ምክንያት ዛሬ በደንብ አድርገን ይዛያላችሁ መተና ተመልካዮች እንግዲህ አሁን የምገኘው ረዱ ሰፈር ነው። ረዱ ንጃት ወደ ስራ እንሄድ ማለት ነው። ረዱ እንደምታውቀው ከትምህርት ጎን ለጎን ታግዘኛለች ስራ ወደ ሙያ መታለች ሆኖ ውስጥ ያገዘችኝ ነው የምትገኘው ምን እንደምትሰራ ደግሞ አሳያችኋለሁ። ዛሬ ስቱዲዮ እንሄዳለን። አብረን አሪፍ ጊዜ እናሳልፋለን። ስራ አብረን እንሰራለን። አብረን እንውላለን። ክስተምን አብረን እናዋራለን በድንባር ግን ብቻ አሪፍ ጊዜ እናሳልፋለን። ተመልካዮቻችን የስራ ውሏችን እንዴት እንደ ምን እንደምናሳልፍ የቀን ውሏችንም በዛው በድንባር አርገን እናሳያችኋለን ማለት ነው። የተምዳት ነው። አብራችሁን ቆዩ። እሱ ልጅ ነገር ስራ ወጥቶ መግባት አለበት። ተመልካዮቻችን አብሶ ወጣት ወጥቶ ሰርቶ ወይ ወጣት ነሰርም ይሰርቶ መግባት አለበት። ጠንክሮ ለነገው አላማው ጥሩ የሆነ ነገር አስቀምጦ ማለፍ አለበት። ስራ በጣም ትልቅ ነገር ነው። እውነት እኔ እንጃ ላውቅም። ምን ስራ አለኝ ብዬሽ መውጣት ስወጣ ምን ያህል ደስ እንደሚለኝ ምን ያህል ውስጤ እንደምትረካ ፍጹም እውነት፣ እኔ እንጃ ቃለት የለኝም። ቤተሰብ መቅረት አልወደም። ስራ መስራት በጣም የምወደው፣ ገንዘብ ማግኘት በጣም የምወደው። ተመልካሽ፣ ማንም ሁሉም ነው የሚወደው። በርግጥ ግን ያው፣ የኔም ደግሞ የራሴን ያው ገንዘብ ሰርቶ ማግኘት በጣም ደስ የሚለኝ። እየመጣሽ ነው። አምሮባታል። እኔ ቆንጆ

ቆንጆ ነው። ሁሉ እንደት ነው? አዳርም ቆንጆ ዛሬ መጣ በሰላም። እስኪ በደበርክሽ አስረጃቸው። ዛሬ እንግዲህ ሁሌ እንስራለን እያለን ሰርተን አናውቅም፣ እና ዛሬ ደግሞ ውሎችንን እስቱዲዮ ያለውን ነገር ልናሳያችሁ ልናስጎበኛችሁ ነው ማለት ነው። ይሄ መጣ ምንድን ነው? እኔ አሁን በዚህ ስራ ላይ በፎቶ በስቱዲዮ ስራ ላይ ቪዲዮ ኤዲት ነው የማደርገው፣ ቪዲዮ ኤዲተር ነኝ። እና ጎን ለጎን ደግሞ የእሱም ረዳት ነኝ። ጎን ለጎን ደግሞ ሙሽሮች ሲመጡ ማግዘው ጋይድ የማደርገው እኔ ነኝ። ብዙ ስራ ታስተካክላለች፣ ሙሽሮችን ትከባከባለች፣ ኤዲት ታደርጋለች፣ ሀሳብ ትሰጠኛለች። ብዙ ነገሮች ነው እየሰራች ያለችው። እና ይህ ሁሉ ነገን አብሮ ትዳርን ለማስቀጠል ህይወትን ለማስቀጠል የሚደረግ ጥረት ነው። ልክ ነው አረለ፣ ልክ ነው በፍቃኛ ነበርሽ ማለት በትዳር በጣም መተጋገስ ይፈልጋል። አረለ ትልቁ ነገር ያ ነው። ከገንዘብም ከሁሉ ነገር አንጻር ባሻገር ሀሳብ ሼር መዳረግ፣ እንዲሁም ደግሞ አንድን ስራ በደንብ አድርጎ መስራት ትልቅ ነገር ነው እያስባል እዛ በዛ ከመገኘት ማለት ነው እና እሷ አድጎ እግዚአብሔር ይመስገን በእስራኤል የመጣ በጣም ትልቅ ተጽዕኖ ትፈጥራለች በጣም ጎበዝ ደግሞ በጣም ጀግና ባለሙያ ናት። የከስተመር ስራዎችን እንግዲህ ኢዲት እያደረገች እየሰጠች ያለችው ሶስት አራት እያስደከበች ከስተመር በጣም ደስ ብሎት ወዶት እየተቀበል ያለው የሷን ስራ ነውና በጣም ደስተኛ ነኝ። እኔም መካሄድ እያደረግኩ አብረን እየሰራ ነው የምንገኘው። ፎቶ አነሳለው ኢዲት የሚያደርግ ፎቶ አለች ስቱዲዮ ባለሙያ አንዳታችን ከዛ ሷም ኢዲት ታደርጋለች። ሌላ የካሜራ ክሮች አሉ ብቻ ብዙ ሰዎች አሉ። አሁን ምንሄድ ወደ ስቱዲዮ ነው። ትልቅ ኦርደር አለን ዛሬ። እንግዲህ ትናንትና የተሰራ ኦርደር አለ፣ እሱንም ኦርደር ዛሬ እናስረክባለን። ምናልባት ዛሬ እንመጣለን ብሎኛል። ከስተመሮች እንደ ዕድል ሆኖ ከመጡ እናስረክባለን፣ ካልመጡ ደግሞ የሰራናቸው ስራዎችን የምንሰራቸውም ስራዎች እንዴት እንደምንሰራው ልህ እንዴት ቢዚ እንደምንሆንም ዛሬ እናሳያቸዋለን ማለት ነው። አለ ምን አሰባለሽ? ምንም ምንድነው ችግሩ? ትንሽ አብረን ስንውል አብረን ስራ ስንሰራ ጋብዘኝ። ሰው ካልበላ ሊሰራ አይችልም። ይሄ እውነት ነው። ካሰራኝ ደግሞ ምግብም ሊጋብዘኝ ይገባል። ስለዚህ በደንብ እንዲሰራ ጥሩ የሆነ አሁን መኪና ያለ ነዳጅ እንደማይሰራው እኔም ያለ ምግብ ልሰራ ይችላል። እኔስ፣ ጀምር ሳላበላሽ፣ አስቤልኝ፣ ሳጠግቢ እኮ ታዲያ ችግሩ ብለን እንዴት ታወራለህ? ይሄ እኔ ማቀል ችግር ነው። ችግር አይደለም፣ በቃ ኖሮ ለማሸነፍ ስለ ሳንበላስ? ብሎ ችግሩ እሱ ችግር የለውም። ግን ደግሞ ካለን ምን ችግር አለው እንበል። አይ ኖሮ ለማሸነፍ ነገ የተሻለን ደረጃ ለመርስ አንተ እሱ እሱ ራሱ ምን ይለኛል? ዛሬን ማድረግ ያለብኝን ነገር ከማድረግ ወደኋላ አልልም። ዛሬ እድሜ ካለፈ ነገ እንትን ስለማልል ስለምትል አንተ ነህ የበረታታኝ ምን ምለው ነገር ለተመልካቾች ዛሬ መኖር አለብን። የምንፈልገው ማ ነገር ከመብላት ነገ የተሻለ ቀለል ያለ ህይወት እንድንኖር ለገለ ልጆቻችንም ግዴታ እነዚህ ነገሮችን መቆጠብ አለብን። ግልጽ ነው። ግን ከምግብ ደግሞ እኔ ከመብላት ምንም መቆጠብ አልፈልግም። ከበላው ከጠጦ ነው መስራት መኖር ፈልገው፣ መብላት ፈልጋለሁ። አንቺ ያምረሻል። እዛ አንድ ተመራች አንድ ላይ ያቀራጀት፣ አስቡት። ጥሩ ነገር ተጣመረ። እንዴት ተጣመረ! መሳሳታችንን አስቡት። ያው አሁንም ቀረ ትክክል። ሰው ልጅ ካልበላ ካልጠጣ መስራት፣ ማቀድ፣ ማለም፣ መኖር አይችልም። የአማረውን ነገር ደግሞ መብላት የአማረን መንበራው ደግሞ ስለምንሰራ እንሰራ ነው ተበቃችሁ። ሰው ልጅ የአማረውን የሚያስፈልገውን ነገር ሊበላ የሚችለው ስለሚሰራ ነው። ከሰራ ከጠነከርን ደግሞ መብላት፣ መጠጣት፣ የፈለግነውን ነገር ማድረግ እንችላለን። ነገ ምናስበው ነው መኖር እንችላለንና ጠንክሮ መስራት ነው በዚህ አለም ላይ ብትልቁ ነገር ከእግዚአብሔር ጋር ጠንክሮ አጎንብሶ ጠንክሮ መስራት ነው። ስራ አለመምረጥ አለመናቅ፣ እነዚህ እነዚህ ነዎች። ለማንኛውም ተመልካቾቻችን፣ ወደ ስቱዲዮ ሄድ እየመጣብኝም ስለሆነ ዛን ያለን አብራችሁ ቆዩ ነገር አለ

ሰብሰብ እያደረገ ፕሪንት እናደርገው

ስቱዲያችን እንግዲህ እንደምታይ ነው። ሁለት ዓመት ሲኖረው ተመልካዮቻችን ብዙ ሾሮችን እየዳረን እንገኛለን። የነዘኪ ነው። እነዚህ ከስተመሮቻችን ናቸው እና ስቱዲዮቻቸው ናቸው

ሱ ሳንሱ ሲባል በጣም ትልቅ ቦታ ነው። እዛ ለፎቶ ሄደ የማያቸው ም ፕሪንት የተሳሳሰ ፕሪንቶች ካሉ እነሱ እነሱን ለማን ነው ሁሉም ነገር እርግጥ ሆኖ የሚመጣው ያው ማየት ስላለብኝ ነው። ሁሉም ተስተካከለው ይመጣው ይሄ ሙሉ ሙሉ ስራቸው የመርስ ፕሮግራማቸው ነው። ይሄ ተመልካቾች ለተ የመርስ ፕሮግራማቸው ነው። ይሄ ያለው አዎ ፕሮግራማቸው ነው ነው። ፕሪንቱ ከባለሚያ ጋር እንዲህ ዝም ብሎ ማየት ነገር አለ። ከለር ነው ፕሪንት ሲደረግ ከለር ምናምን እንዳይበላሽ የሰራ ነው ከለር እንዲሁ ደግሞ

ሳይዝ ነው። ሳበስተን ይባላል ሳይዞቻችን በጣም ትልቅ ሳይዝ ነው። በጣም ብዙ ፎቶዎችን ያካትትልናል። ከዚህም ሰፋ ትንሽ የሚላል ከዚህ ደግሞ አነስ በጣም ብዙ ከዚህ አነስ የሚል በጣም ብዙ ፎቶች አሉ፣ ሳይዞች አሉ። ተመልካቾች እንግዲህ ያው ላምቤት ከስተመሮች፣ ላምቤት ስንላችሁ እንደዚህ ነው። ላምቤት ማለት ያው የድሮ አሰራር ቀርቶ በዚህ መጥቷል ነው መስጠጣን የሚያምር ነው። ለሰውም ሲያየው እናንተም ስታዩ በጣም የሚያምረው

እያነሱእ ን በእዚህ መርቃት ሰዓት ነው የተዘመዱ ሲመርቅ እዚህ ጋር ሰው እየመረቁ ቤተሰብ እያስተዋወቁ ከዛ ሽሮች ወንድ ቤተሰብ ስልክ እየሰጡ እዛ እዚህ ጋር የተሰው ተነስተው እዚህ ጋር ዘምረው እንደምታዩት ነበረ። አጠቃላይ ይሄ የቅርቅት ፕሮግራም ነው።

አጠቃላይ የተነሳቸውን ፎቶ ከዚህ ዲ ውስጥ ጨፍሮ የቤተሰብ ፎቶ እዚህ ጋር በጣም እንግዲህ ቶት እያሳለፍ እያሳያላቸው ያለ ታይቶ አይጠገብ ሆናቸው ነገር፣ አብሶ ደግሞ የራስ ሲሆን ደግሞ ታይቶ የማይጠገብ ስራ ነው። ታያት ይችላል ምክንያቱም፣ ወንድና ሴት ቤት የስራተ ፕሮግራም ያደረጉት ወንድቻቸው የአዳራሽ ፕሮግራም ከሴት ቤት ወንድ ቤት እስከ አዳራሽ ፕሮግራም የተሰራ ስራ ነው። አጠቃላይ ገና ከልብስ ጀምሮ ያለው ፕሮሰስ ነው ይሄ። ወንድ ቤት ለፊት የሚሰራ ነው። ሰባት ሰዓት ለፊት እዛ ወንድ ቤት ከጊዜዎቻቸው ጋር፣ ሴት ቤት ሴት ታቸው ከሴት ጊዜዎቻቸው ጋር፣ ከእናት ከአባታ ጋር፣ ከዛ ሙሽሮች መጥተው ሙሽሮ ይዟት ሄዶ ከዛ ተመርቀው

ይሄም ሀያ ኬጂ ነው። ሌላ የሰርግ ነው። ይሄም ደግሞ ብቻ ሴት ቤት ቡና ስትጠጣ ሻይ ስትጠጣ ከዛ በቃ ፎቶ ስትነሳ በደንብ፣ ከዛ ከቤተሰቦቿ ጋር አብራ ፎቶ ስትነሳ። ከዛ እዚህ ጋር ደግሞ ባሏ ባሏ ሲዘገጃች ከአባቱ ጋር ምን ከሚዜዎቹ ጋር ፎቶ ሲነሳ በቃ። እዚህ ጋር ደግሞ ሲጠብቁት ነው። ጉል በስሙ ሲወጣ እንሄድ ሲል ማለት ነው። ሄዱ አገኝተዋት ሚስቱን ይዘዋት ከነፈ። የቁርባናቸውና የእንትኑ የተለያየ ቀን ጉልበት ስሞ ወደ አዳራሽ ገብተው ከቃ ተያይዘው መዝሙር እየዘመሩ ምግብ አንስተው ተጎራርሰው ኬክ ጎርሰው አመስግነው ውልል ብለው

ወንድ ቤት ሴት ቤት ሲወስዳት ብቻ ከፓኬጃችን ውስጥ ውስጥ ሳይቶች ሳይዞች አሉና ከስተመርቶና ባጥቆ ፎቶ እየሰራ ነው እንሰጣችኋለን። እና ትልቅ ናቸው በጣም በጣም ቦርድ ነው። ይህ እንግዲህ ፊታቸው ላይ ሲሰቅ እንዴት እንደሚያምር አስቡት። በጣም የሚያምር ነው። ሌላውን መስክና ስትዶ መስካቸው የመረቁት ፎቶ ነው። ይህም እንደዚ ቤት የሚሰቀል ነው። ሳይዛቸው አምሳ ሰማንያ ነው። ስታንዳርድ በመቀም ማለት ቤት ላይ ይሰቀል የሚያምሩ በቂ የተባሉ ሳይኖች ናቸው። ከዚህም ትንሽ ከፍ የሚል አለ፣ ግን በቂ በሆኛ ይሰራሉ ነው ስል የተነሱት ፎቶ ነው። ይሄ ደግሞ ሌላ ከስተር ነው። በጣም የሚያምር ቦርድ ነው። እንደምታዩት ሻይን ያደርጋል። መብራት ሲበራበት በጣም ሻይን ያደርጋል። ግድግዳ ላይ ሲሰቀል በጣም የሚያምር ቦርድ ነው። ቆንጆ ነው የሰሩት። ይሄን የተመካቸው ስቱዲዮ የተነሱት ሽሬትና የውሽራ በጣም የሚያምር ፎቶ ነው። እነሱ የመረጡት ፎቶ ነው። እንደዚያ ሁሉም ከስተምረው የመረጠው ፎቶ ነው የምንሰራላቸው። በጣም የሚያምር ፎቶ ነው።

ለማንኛውም ተመልካቾች እ አሁን እሷ እዚህ ታስተካክላለች። እኔ ደግሞ እዛ ጋር መስተካክለው ነገር አለ፣ ፋይል የማወጣው ነገር አለ። እዛ ደግሞ እንዲ ያለ ተመልካቾቻችን፣ ይሄ ከሞላ ጎደል ትንሹ የምንሰራው ስራ ነው። ከራልኛቸው እነሱ አስታኪያቸው ለአሚቶቹ ማስታኪያቸው Thank you. ተመልካዮቻችን ስቱዲዮ ማስተካከል ያለብን ነገሮችን በሙሉ አስተካክለናል። እሷን ፋይናል ማድረግ ያለባት ነገር አስተካክለል። አሁን እንግዲህ ከቀረጻ ጋር ስራ ከባድ ነው ለመናገር እናንተ ለቀረጸው እንዴት ነው እንዴት ነው የምናደርገው? ዝም ብሎ ቁጭ አድርገ አንድ ሰዓት ምናምን ሲቀርጽ አይሆንም እንዲያቋርጥ እንሰራላችሁ። እና ለማንኛውም እኔ አሁን ቀጣይ አዲስ ቃል ፈርኒቸር ጋር እንግዲህ ፎቶ አነሳለታለሁ እና ዛሬ እኔ ወደዛ ልሄድ ነው። ወንድም ደግሞ እዚ ስራዋን እየሰራሽ ትቆያለች። አስቸኳይ የሚወጣ ስራ ስላለ እሷ እዚህ ትሆናለች። ከኔ ጋር እንግዲህ እንቀጥላለን። እሷ ከሄደች እንደማታዩኝ ያውቃለሁ፣ ግን አማራጭ የለም። አይመችሽም አይመችሽም። አንቆይም፣ እኔም አልቆይም። ለማንኛው እነዚህ እቃዎችን አዳዲስ የመጡ ሶፎዎች አሉ እና እነሱን ሶፎዎች ፎቶ አንሳኔ ስላለኝ ፎቶና ቪዲዮ እናነሳለን፣ ማለት ነው። ይመቻቸው።